ይሄ መጽሐፍ ይሄ መጽሐፍ የተጻፈው ልክ እንደዚህ አይነት ጥያቄ ለሚያነሱ ሰዎች የተሰጠ መልስ ነው። መለከት መጽሔት ነው ማለት ነው። ድሮ በየመጽሔቱ መልስ ሲሰጥ ነበር። በጣም ብዙ ጊዜ ጥያቄው ተነስቷል። ስለዚህ ልጁ ቀጥታ ከቤተ ክርስቲያን ተወጋዥ ነበረ፣ ቀጥታ ማለት ነው። ስለዚህ ሶስት ቦታ ከፍሎታል፣ ምዕመኑን ማለት ነው። የኦርቶዶክስ ሃይማኖት ተከታይን ሶስት ቦታ ከፍሎታል። አንደኛ ማርያም አጢያት አልወረሰችም የሚሉ በአንድ ወገን፣ ወርሳለች የሚሉ በአንድ ወገን፣ ስለ ጉዳዩ አይመለከትንም ወይም ምንም አናቅም ብለው ማብራሪያ የማይሰጡት ሰዎች በአንድ በኩል ቆሞ ጉዳዩን ዝም ብለው ይከታተላሉ። ምንድን ነው ብለው ማለት ነው። ስለዚህ ልጁ ቀጥታ ከቤተ ክርስቲያን ተወጋዥ ነበረ። አሁን እሱ የሚለው ምንድን ነው? ጫናው በጣም ሲበዛበት የተለየ አልቅሰው ነው የሚገርምክ ሲለምኑት የነበረው ይህን አስተሳሰቡን እንዲያስተካክል ማለት ነው። ሌሎች መምህራኖች ማለት ነው። ይሄ ብዙ የማይታወቁ መምህራኖች አሉ፣ እና ከእሱ ጋር በጣም ቀረቤታ ሊቭ እየገቡ እያለቀሱ ነው የሚለምኑት። ከዛ ምን አለ ላልተወሰነ ጊዜ ከዚህ ማህበራዊ ሚዲያ ጠፋለሁ አለ ብሎ እንትን አደረገ። ከዛ በኋላ ደግሞ ከሁለት ቀን በኋላ ነው ምናምን መጣና ነገሩን ማስተባበያ ሰጠ። ከዛ በኋላ ነገሩ ይሄ መቀየር ነበረበት። ምንድነው ትልቁ ችግራቸው ካልክ፣ ሁሌ ሁሌ በጣም የሚገርመኝ ነገረኛ ሀገር ሶስተኛ ወገን እንፈልጋለን የእኛን ጥፋት ለማጥፋት ብዙ ጊዜ እንደዚህ ነው አይነት ነገር ነው የሚያደርጉት። ምን አደረጉ? ከዛም በኋላ ከሙስሊሞች የሆነ ሰው ፈልጎ፣ በተለይ ይሄ ማመድ ፈርዶበታል። እሱም መስደብ ነበረበት፣ ያንን ነገር አደረገ። ሙሉ ለሙሉ በቤተክርስቲያኑ በኩል ያለው ነገር ቆመ ማለት ነው። አሁን ማንም ስለ ጥንተ አብሶ አያነሳም። ለምን ፉክክሩ ከማን ጋር ሆነ? መልሶ ማለት ነው ከሙስሊሞች ጋር ሆነ። እነመረድ ቀለል አድርገው የሚያዩት ነገር ሰው አስገድሏል። በዚች በዚች በጥንተ አብሶ ጉዳይ ማለት ነው በጣም ብዙ ሰው ሞቷል እ በፊትም በነበረው ጭቅጭቅ በኋላ ላይ እንዲያቆሙ የሚያደርጓቸው ማን ነው ካልከኝ ልክ እንደዚህ አይነት ኬዞች ይነሱ ነበረ ብዙ ጊዜ አሁን የቦሩ ሜዳ ጉባኤን ከሰማው ስለነዚህ ስለነ ደቂቀ ስፋኖስ እስጢፋኖስ ከሰማው የሚያነሱት የነበረው ጥያቄ ይህንን ነው። ስለዚህ ያ ደግሞ ማለት ብዙ ዋጋ አስከፍሏል እንጂ ዛሬ በጣም ብዙ ሰው ነበረ በዚህ ጉዳይ የሚጎዳው። አሁንም የሆነ ነገር አድርገው አስተካክለው እንትን ካላሉ በስተቀር ችግር ነው። በዛ ላይ ደግሞ እንትኖቹ አጫጫሱት፣ ፔንቴዎቹ አጫጫሱት። የሚፈልጉት ነገር ነዋ? እኛማ ምን አገባን? እኔ እዚህ ሰው በማያውቀው ነገር እንትን ሲል ደግሞ በጣም እናደዳለሁ የሚጎዱ ሰዎች አሉ በመሀል ባለማወቅ በስሜት አሁን በስሜት እኮ ህዝቡ ጠውፏል በቃ የሆነ ምክንያት ነው የሚፈልገው ስንት ኢትዮጵያዊ ያስጨረሰውን እንትን መልሰው አጀንዳ ያደርጉታል ዝም ብሎ እኮ ማስቀመጥ ነበረበት መነካካት የለበትም በቃ ይሄንን

ነገር ግን ምንድን ነው ስትል፣ አኬ ገና ልጅ ነው። ያ ደግሞ ትልቅ ቦታ ያለ ሰው ነው። ስለዚህ የህዝቡን ችግር የሚያስፈውን ነገር የሚያስወድደህን ነገር የሚያስጠላህን ነገር ጠንቅቆ ያ ስለዚህ የሚያስወድደውን ነገር ነው እንጂ የሚናገረው የሚያስጠለውን ወይም በህዝቡ ዘንድ የሚያስጠፈውን ነገር እንዲች ብሎ ዝንፍ ብሎ አያወጣም። እንዲሁም የበለጠ ተወዳጅነት እንዲኖረው ሁሌም ሲወራም ሰሉ ስለ ማርያም ብቻ ነው። ስለ ኢየሱስ እንደማውጣት አያውቅም። ሁሌም ስለ ማርያም ነው የሚወራው። ወሰንቶ ያ ማለት በህዝቡ ዘንድ የበለጠ ተወዳጅነትን እያገኘ ነው። ገባ። አሁን ጥቅሙን ያውቃል፣ ጉዳቱን ያውቃል። አኪ ደግሞ ገና ልጅ እንደኔ እንዳንተ ብዙ ነገሮችን ዝም ብሎ ለማወቅ ተፍተፍ የሚል ሰው ነው ሰው። ስለዚህ አሁን ምንድን ነው የገጠመው ነገር የልጅነት ነገር ነው

አሁን ተጽዕኖ ተደርጎበት ነው ሀሳቡን እየቀየረ ያለው። ምን ሆነን በተጽዕኖ እያልኩ አልቅ ሰው እንግዲህ አስብ እንደዚህ እንደኔ ነፂ የሚያላቸው ቆብ የሚያደርጉ ሰውዬ ናቸው። አልቅ ሰው አኬ ይሄን አስተሳሰብ ነገር ኮይ ነው ነው። አሁን እስኪ ይምጣና ከውጭ ከውስጥም ቢሆን ማንም ሰው ይምጣና ያስረዳኝ ከኔ ጋር ይወራ ምናምን አለ እ ከዛ በኋላ ያ ሁሉ ሲሰማበት ግን ጠፋ። ለምን ብትለኝ የማይነካል ነገር ነው የነካው። ስለዚህ እኛ ከባድ እንደሆነ የሚገባው አሁን ነው አሁን ነው። ያኔ ሲናገርስ ቀለ ቀለል አድርጎ ቀለል አድርጎ ማርያም ሲል ለሱ ቀላል ነገር ነው። ልክ እንደኔ እና እንዳንተ ማለት ነው፣ ገባህ? የምታውቀውን ትክክለኛውን ነገር ነው የምታወራው አይደለ? ስለዚህ ይህ ለአንተና ለኔ ቀላል ነው። ልክ እንደዛ ነው እሱ የመሰረው። ስለዚህ

ካልዛ ወደ አንዱ ወይም ሊወጣ ይችላል። አይ ዝም ብዬ ልኑር ካለ ግን እየተበሳጭ ይኖራል ማለት ነው። ምክንያቱም እንደዚህ እንደዚህ እንደዚህ የሆነ ቄስ እ ስል እና እንት እንደዚህ መጽሐፍ ቅዱስ እያለ እንደዚህ ይላል እያለ ሊኖር ነው ማለት ነው ሳይፈልግ ሳይፈልግ። ስለዚህ ወይ እንደምት ሃይማኖት የሌለ ቀንጫ አልገራ ወደ ጴንጫል ግባ ብሎ አገባል። ወደ ጴንጫል ግባም ስላለ እዛም ደግሞ እየተቃጠለ ነው ያለው። ምርጫ ምንድን ነው? እንደም ሃይማኖት በጣም ሚገርም ልምምድ አለ። ብዙ ልምዱ የልምድ ማነስ ነው፣ አለማወቅ፣ የልጅነት ጉዳይ። እውቀቱን የቴዎሎጂ እውቀቱን ሙሉ በሙሉ ማፍረጡ አሁን በቴዎሎጂ ትምህርት ውስጥ

እነዚህ ነገሮች በደንብ ተጠንቅቆ ይታወቃል። ነገር ግን ምን አለ? የሰው ልጅ ፈሪ ነው። የሰው ልጅ ፈሪ ስለሆነ ነገ እንጀሬስ አጣ ይላል፣ ልጆችስ ይላል፣ ቤቴስ ይላል፣ ክብሬስ ይላል። በዚህ ፊት መሰደድ መዋረድ ምናምን ምናምን አይፈልጉም? ምክንያቱም ለተፈጠረ የገጠማቸውን ነገር አይተዋላል። እነ ዘርፍ የገጠማቸውን ነገር አይተዋል። ስለዚህ እነሱ የገጠማቸው ነገር በህዝብን ሉና ትልዳ ሸር መጣል ምናምን ተብሎ ተሰድቦ እንዲወጣ አይፈልግም። ስለዚህ ያለው ምርጫ ምንድን ነው? ጭሎ ህዝቡ እንዲያጭብጭብለት ብቻ ይኖራል ማለት ነው። ያለው ምርጫ ይሄ ነው። እነ እንትና የሚያደርጉት እዚ ነው። ማነሱ እነ ዘበን የሚያደርጉትን ነገር ብዙ ጊዜ እኔ የዘበረን ወሬ ሰምቼዋለሁ። የሚያደርገው ነገር እንደዛ ነው፣ ህዝብ እንዲያጨበጭብለት እንዲወዱ ምናምን። ስለዚህ ልክ የእሱን ሁሉም ሸር ሲያደርግለት ላይክ ሲያደርግለት ምናምን ምናምን በበለጠ ተጠቃሚ እየሆነ ነው የሚሄደው። ስለዚህ የሆነ ቤተክርስቲያን ላይ ሄዶ ልክ ተቀባይነት አለው እንደዚህ ላሰባስብ ቢል በጣም ትልቅ ተቀባይነት አለው። ለዚህ ነው ቤተክርስቲያን እንደዚህ ላሰባስብ ቢል ተቀባይነት አለው። ማነው ለእርዳታ ድርጅቶቹ የእነ ድንያ ለነሱ ላሰባስብ ቢል ተቀባይነት አለው። ስለዚህ በዛ ነገር ውስጥ እሱ ተጠቃሚ የሚሆንበት ነገር አለ። ስለዚህ ተጠቃሚ ብሎ ደግሞ ህዝብ ሲቀበል እንጂ ሽቃ ላይ ይሸቅላሉ እንትና ማንስ ነው ለመምህር የምንጮ ማለት ነው። ምታብ ምረታብ እንትና አሁን እና ቤት ለእናቴ ነበር ስድስት ሚሊዮን ብር እሸቅዬ መጥቻለሁ። አሜሪካ ስድስት ሚሊዮን ብር እሸቅዬ መጥቻለሁ እና ቤት ልገዛ ነው ከዛ ካገናኟቸው ምናምን በኋላ በቃ ብዙሽ እና አሁን ይህ ሰው አሜሪካ ሄዱ ህዝቡ ብሎ ሲቀበለው ሲያጨበጭለት ምናምን ምናምን፣ እሱ በዛ ውስጥ እያደረገ ነው፣ ቢዝነሱን እየሰራ ነው። ቢዝነሱ እየሰራ ነው፣ ሽቀላ ነው የሚሸቅለው። ዝም ብሎ አሜሪካ ድረስ ሂዶ ዝንብሮ ይመለሰ ሸቅሎ ይመጣል። ኑሮን ያስተካክላል። ልጆቹ የሚፈልጉት ነገር መኪናው፣ ቤቱ፣ ሁሉን ነገር ያስተካክላል። አሁን ልክ እንደ አኪልሁን ካለስ ይሄ ነገር ይቀራል እንዳኬ ጣጥ ቢል ግን እረ ወንድም አለም ዞር በከፊታችን ከፊታችን ተባለ ስለዚህ እያወካት ሁሉን ነገር እያወቅ እየተረዳ እየመረመረ ሁሉን ነገር እያወ እንዳላወቅ ወይም እንደ ትክክለኛ ነገር ምንም በነገራችን ላይ በዛኔ በነበረው እንቅስቃሴ ራሱ እኮ ብዙ ሰዎች ዝምታን መርጠው ተቀምጠዋል ግን የሚገርም ኪሳራ ነው። አሁን እነ ዘርፌ የደረሰባቸው ችግር እኮ ችግር አልነበ ሰው አሁን እኔ እንዴ አንተ ያኔ መዝሙር እኮ የመጨረሻውን ቤተክርስቲያን እያለች እኮ ያወጣችውን መዝሙር እኮ በሚሊዮን እኮ የሚቆጠረ ዳኮን ይመጣው መብቷ ነው። የራሷ መብት ነው። ቆሻሻ ነች ማለት አትችይም። ለምሳሌ አንቺ አሁን ሙስሊም ስለሆነሽ አሁን ቆሻሻ ነች ይህቺ ሰው አለ እና ታዲያ ሰውን ቆሻሻ ሀይማኖቱ ስለቀየረ ቆሻሻ ነው። ምክንያቱም አሁን አንቺ ሙስሊም በመሆንሽ የሚጠላሽ እና የሚጸየፍሽ ሰው እንዳለ ታውቂያለሽ። ስለዚህ ሰውን ደርሰሽ ዝም ብለሽ መዝለፍ አትችይም። እሷ ለምን ፔንት የሆነች የሚለውን ነገር አንቺም ነገር የለም እ። አለቀ። ሰው መሳደብ የለብሽም ወይም ሰው መናቅ የለብሽም። ሰውን በሰውነቱ ታከብሪያለሽ፣ ሃይማኖቱን ታከብሪያለሽ። የሚከተለው ሃይማኖት ደግሞ የሚያድነው ከሆነ ራሱ የሚገለው ከሆነ ደግሞ ራሱ